አሰላሙ አሌይኩም ወረህመቱላህ ወበረካቱ፣ ውድና የተከበራችሁ የፋፊ ወሎ ቲዩብ ተከታታዮች፣ አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ የምንገኘው በፋፊ ቻናል ነው። ፋፊን አበረታቷት ከጎኗ ሆኖ ሸርላይክ ላይክ እያደረጋችሁ ገድ ገድፏት ያን ያህል እስካሁን ድረስ ካሜራ ወጥታ ብዙ እየሰራችው አይደለም። የእናንተ እገዛ ያስፈልጋታል። እገዙኝ፣ አበረታቱኝ እንደናንተው የመዳም ቅመም ነኝ እያለች ነው እንግዲህ ያለውን ነገር እናንተ ታውቃላችሁ። እና ከጎና አሁኑ ሁላችንም ከአሁን በላይ እንግዲህ ሀድያም ጋር መጥተን ሦስታችን በአንድ ላይ ቪዲዮ እንደምንሰራ አንጠራጠርም። እንሻ አላህ በተከታታይ ቪዲዮ እንለቃለን የአቅማችንን ያህል እናንተ ደግሞ ሁሉንም ነገር ታውቃላችሁ። እገዙን ነው የምንላችሁ። እንግዲህ እገዛ እያበዛንባችሁ ይመስለኛል፣ ወሬ ማለት ነው። እገዙን እያልናችሁ ነው፣ ግን ስለሚያስፈልገን ነው። እናንተ ከጎናችን ካልሆናችሁ እና ካላገዛችሁን እኛ ማደግ አንችልም። የመዳም ቅመሞች ሰምታችኋል። አሰላሙ አለይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ የፋፊ ወሎ ዩቱብ ተከታታዮች እንደምን አላችሁ? እንግዲህ ዛሬ የተገኘነው በፋፊ ወሎ ዩቲዩብ ቻናል ነው ማለት ነው። በአጋጣሚ መስራ እየሰብስባና ለይ ማለት ነው ቤቷ ጠርታን አስተዋወቃናለች፣ እና ዛሬ የመጣነው እንግዲህ ፋፊ ወሎ ቪዲዮ ብዙም አትሰራም፣ ላይ ትገባለች። በቃ ዝም ብላ ነው የምገበው። ያው የኢትዮጵያን ሁኔታ ታውቃላችሁ፣ ዳታ ሞልታ ነው የምገበው። ግን እንዴት አድርጋ ማስታወቂያ ማስገባት እንዳለባት፣ መስራት እንዳለባት አታውቅም። ያንን ነገር ደግሞ እኛ እህቶቿ ከጎና ሆነን እንድናበረታታ ዛሬ ያለን ብለናል ማለት ነው። ያው ፈሪ ናት ደፋር አይደለችም ማለት ነው። ለዛውም በቤትሻ አወሪ ሻወሪ ብንላት እንጂ ብላናለች ማለት ነው። እና ዛሬ እኛ እህታችንን እንድናበረታታት እኛም ባቅማችን፣ እናንተም ደግሞ ታቋታላችሁ አብዛኞቻችሁ። ለምናታግዟትም ለምናታስተካክሉላትም ምትሉ እህቶቻችን አላችሁ እና ላይክ፣ ሸር እያደረጋችሁ ሸር እያደረጋችሁላት አንዳንድ ነገር እያበረታታችኋት እኛም ከጎና ሆነን ቻናሏን እንዲሰራ እንዲንቀሳቀስ እናድርግ ማለት ነው። እስካሁን ወፍ የለም፣ በቃ በዜሮ ነው የምደክመው ማለት ነው። በጣም እኔ በጣም ነው የተናደርኩት ማለት ነው። አንዳንድ ጊዜ ተገናኝተን እንደዚህ ብናወራ ችግራችንን ብንካፈል የተሻለ ቦታ እንደርሳለን ብዬ አስባለሁ። ለምን ከእኔ መንሱራ እውቀት አላት፣ ከመንሱራ ደግሞ ፋፊ ሊኖራት ይችላል፣ ከፋፊ እኔ ሊኖረኝ ይችላል ስለዚህ ሶስታችን ስንወያ ችግራችን መፍታት እንችላለን ብዬ አስባለሁኝ። እና የፋፊ ቻናል እንደው ዝም ብሎ ሳገኘው በጣም የተናደድኩት ግን ዛሬ ከዛሬ ጀምሮ አብረናት አለን። በአንዳንድ ነገር እናግዛታለን። ቪዲዮ አብረናት እንሰራለን። እንሻላ ቻናሏም ያለውን ሁኔታ እንከታተላታለን። እናንተ ደግሞ እገዟት ማለት ነው። ላይክ፣ ሸር፣ ሰብስክራይብ በማድረግ ቪዲዮዋን በማየት እገዟት። እንሻላ እሷ ደግሞ ታወራለች ማለት ነው አለ እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ፣ ሰላም ሰላም ብያለሁ፣ ውድ ቤተሰቦቼ እንግዲህ እናቴ፣ እኔ ዛሬ ያው አዲስ ቪዲዮ ወጥቻላከም። ያው እንግዲህ እንታሰና አፈን ያተሰብ ይስሪቆይ እና ያው ዛሬ እነ መንሱራ ሃዲ አዲ የሀይቅ ጋር ተገናኝተናል። እንግዲህ ካሁን በኋላ እንደምን ብላችሁ ዱዓ ተቀበሉ። ይቅርታው ያው ነው የራሴ እውቀት ማነስ እና የራሴ ድክመት ነው እንጂ እናንተ አልተዋችሁኝም ይም አረሳችሁኝም። አሁን የሚያወጥርሽ ከእንግዲህ በኋላ ደግሞ እዚህ የሚያሳየኝና እንደ የተወሰነ ያቅማቸውን የሚያቆትን እናሳይሻለን፣ እናስተካክልሻለን ብለውኛል። እናንተ ደግሞ እንዳትረሱ ሼር፣ ላይክ፣ ሰብ እያደረጋችሁ ከጎን ይሁን ላለሁ እናንተንም እንግዲህ ከላህ ይጠብቃችሁ። እኛ ጋራ ደግሞ በሰላም በኸይር ያገናኘን ላደሆኝ አመሰግናለሁ። እና የማይን አፍታር ስለሆነች ነው የመጀመሪያ ጊዜና፣ እንግዲህ በቪዲዮ ስላወጣናት ነው እንደዚህ የምትሽኮርም ማለት ነው። ቀጣይ ግን ከአንድ ቀን ሁለት ቀን እያለች ትሰራለሽ ብዬ ተስፋ አደርጋለሁ። ግን እና ያው እኛ የመጣ ነው ዋናው ነገር፣ እንዴት አበረታቷት አንዳንድ ነገሮችን ያው እኛም ባለን አቅም ነው። ያው እውቀት ባይኖራንም ባለን በአወቅነው ነገር እንረዳዳለን ማለት ነው። ስለዚህ ከጎንሻለን ለማለት ነው ማለት ነው። እኛ የመጣ ነው። እናንተ ደግሞ አበረታቷት ማለት ነው። እንሻላ በሌላ ቪዲዮ ደግሞ እንገናኛለን። ለምስጋና ሊሆን ይችላል ማለት ነው። እናንተ ጥሩ እገዛ አድርጉ እንጂ እናንተ ለማመስገን ይሆናል የምንመጣው። በሌላ ቪዲዮ እንገናኛለን። እንሻላ አላህ ሰላም ያደርጋል። መንስራ እየት መጨመር ያለሽ እኔ የምለው እንግዲህ ያው ፋፊ ማለት ብዙ እየሰራችበት አይደለም ከአሁን በፊት አሁንም በድጋሜ እንዳግዟትና ከጎኗ እንዲሆኑ ያን ያህል ወደ ቪዲዮ ወጣ በደንብ እየሰራች አይደለም። እገዟት፣ አበረታቷት። እሷ ደግሞ ለመስራት ማለት የእናንተን እገዛ ስታይ ለመስራት ሞራሏ እየተነሳሳ አሪፍ አሪፍ ቪዲዮዎችን ተለቃለች ብዬ አስባለሁኝ። እንሻአላህ እንግዲህ ይህንን ቪዲዮ በደንብ ሌክቸር እያደረጋችሁ አግዟት ነው ምለው። የምትጨምር ነገር ካለ አረ በቃ ምንም የሚጨምረው ነገር የለም፣ በቃ ይሄው ነው። እና እናንተንም ያው እንግዲህ በርቱ ጠንክሮላለሁ። እኛንም አላፈን ሲው ያጠክራል። እናንተን ወደዚህ ለመሳብ ነው፣ እኛን ደግሞ ወደዛ አይደለም፣ አንፈልግም። እና አበረታቱን፣ አጠንክሮን፣ ስዴት በቅቶና ደክሞና እንግዲህ በተቻላችሁ በምትችሉት አቅም ሁሉ ሼር ላይክ ሰው እያደረጋችሁ ከጎናችን ሆኖ እናመሰግናለን። እሺ፣ ሰላማችሁ ይብዛ። እንግዲህ በሌላ ቪዲዮ እንገናኛለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ